ያ ስጋ ያለ ነፍስ ነው የተፈጠረው። ስጋንም ደምንም ነፍስንም ነስቷል። ልብይ አለው። በስጋ ነው አልከኝ። በስጋና በደምስ በደም እኮ ሁለቱ ብቻ ነው ወይስ ነፍስ አልነበረውም? ስጋና አለው አልኩ። ቁርአንህ ለምሳሌ ወረቀቱ ፍጡር ነው። ፍጡር አለ እንዲ። አሁን ወደ ቁርአኑ ለምን ትሄዳለህ? ፍጡር አይደለም ብያለሁ እኮ። ፍጡር እንዴት ነው ፍጡር የሚሆነው? ቁርአን እንደ እኔ የተፈጠረ አይደለም ብያለሁ እኮ። መጽሐፍ ቅዱስን ከሆነ በቃ ስለዚህ፣ ሉክ ያለ ቃል ወረቀት ላይ የሰፈረ ያ ደግሞ ፍጡር አይደለም ብሎ ያምናል ወንድማች። ይበቃል፣ ይበቃል፣ ርኒንግ እየሆነ ነው። ለቁራን አዳምጥ። ለምድነ ምንም እኮ አታውቅም እኮ መሐመድ የምታውቅ በእጣኩ እንድታስተምረኝ እየረበሽክ ስለሆነ ነው። እኔ እኮ ምንም አልረበሽኩም፣ አልተሳደብኩም እንትን እኔ እኮ ጥያቄ ነው የጠየኩኝ። ነገር ግን ቁራንን ፍጡር አይደለም ያልክ አካል ያለ አቃል ነው ፍጡር አይደለም ቁራን ያለ አካል። ወረቀቱ እንግዲህ ፍጡር ነው አይደለም ካለ ምን ሊሆን እንደሚችል መገመት ነው። ፍጡር ካልሆነ ቁራንን በእጃችሁ እየያዛችሁት ምን እያላችሁ ፍጡር አይደለም ይላል። ኦራይት እንደኛ አልተፈጠረም። እንደኛ ነፍስ አለው ተፈጠረ ካልከኝ እኮ ነፍስ አለው ልትለኝ ነው? ምን አይነት በማሽን የተሰራ አይደለም የተጻፈው፣ ስክሪፕት የተፈጠረ አይደለም እኮ እንደኔ የተፈጠረ ልትለኝ ነው? መጽሐፍ ቅዱስ አሁን እንደዚህ ተፈጠረ ልትለኝ ነው? እሺ እሺ፣ ትንሽ ለጠፍ ላድርግ። ነፍስ አለው ተፈጠረ የሚባለው ነፍስ ያለ ነገር ብቻ ነው እ ተፈጠረ የሚባለው ነፍስ ያለው ነገር ነው ተፈጠረ ማለት ነፍስ ያለው ነገር ነው ተፈጠረ የሚባለው። አንተ እንደዛ እያሰብከው ነው፣ አንተ ነው ያሰብከው። አሁን ሪሳፖዝ ያደረካትን አርጉመንት እንዴት እንደማፈርስ ብል አሳየ። ስለዚህ ቁርአን የተፈጠረ ነው አይደለም? ስለ ቁርአን ተው። የኔ የጠየቅኩ ራሱ እኳ አልመለስክልኝ። ለምን ተዋለ? ለምን ተደነግጣለ? ከጎን የተቀምጣለ? እኔ አልደነግጥም። ምንድነው የሚያስደነግጠኝ? ቁርአኑ ፍጡር ነው ፍጡር አይደለም? ያንተ መጽሐፍ ቅዱስ ምንድን ነው? እሺ፣ እኔ መጽሐፍ ቅዱስ እና እንደኔ መጽሐፍ ቅዱስ ነው ያንተ። እኔ መጽሐፍ ቅዱስ በሰዎች የተጻፈ ነው፣ ወደ ነቢያቶች የተላከ ነው ማንም ይንገራቸው እንዴ! ስለዚህ የእኛም መጽሐፍ እንደዛ ነው። ማንም ይኛ የኛም ነብይ ወደ ነብያቶች ማለት ነው ማለት ነው ማለት ነው ፍጡር ነው ማለት ነው። እናመሰግናለን። ስለዚህ እኛ ጋር ለምትዳረቃለህ ጋር አስተምሮትን ዜሮ። እንደዚህ ይከተሉ። አትፍራ፣ አትፍራ። መፍራት አያስፈልግም እኮ። ይሄ እኮ ግልጹ መመለስ ነው። አንተ እንዴ! እኔ እኮ ምንም ማለት ነው ለሚያሰው እኮ ነው ማስረዳት የሚቻለው። ጭንቅላት ከሌለው ሰው ጋር እኮ ማስተማርም ከባድ ነው። አይመስላችሁም ወገን? ፍጡርን የሚያውቀው ራሱ ምን እንደሆነ አያውቀውም፣ ገና ፍጡር ምን እንደሆነ ፍጡር ማለት ምን እንደሆነ ራሱ አያውቅም እኮ ገና። እሺ ምን አለስ? አይ እኔ ምን የሚለኝ ይቅርታ አልጠይቅ ነው የመጣሁት። የምን ይቅርታ? ይቅርታ ነው ማለት

እና ለዛ ነው የገባዎት። ያው ብዙ በውስጥም ጽፌ ነበር ይቅርታ ቢቀ ግን አልመለስክልኝ። እፎይ ማለት ነው ለክርስቲያንም የሚለው ለአንተ ይቅርታ ብያችሁ ነበር። ምንደ ጠፋሽ? አይሰዱሽም፣ ችግር የለውም አጥብቻለሁኝ ቅድምም እኮ ከሷ ከንትና ቤት አውርተን ነበረ ተጨቀጨቀን ነው ያወጣነው እኔ አጥፍቻለሁኝ በቃ ጥፋቱ የኔ ነው የእነሱም አይደለም እኔ ነኝ የራሴ ነኝ አጠፋሁት የራሴ ነው እሱ እሱ ለምንድን ነው ለምንድን ነው እንደዚያ ያደርግሽውም ንገሪና ለምንድን ነው እንደዚያ የተናገርሽው እሱን መናገር መቻል አለብሽ ሰይጣን ወሰሰኝ ነው አይ አይደለም መጀመሪያ የተናገርሽው ነገር አለ። ፎይ በውስጥ ፎቶ ይዞብኝ ምናምን ያልሽው ልጅ ልሽ በግድ ክርስቲያኑ ብሎኝ ምንድን ነው ያልሽው? ፎቶ ስለዚህ ለምን እንደዛ አልሽ? ነው ማን ነው እንደዛ እንድትይ ያደረገሽ? ወይስ ከራስሽ ከውስጥ አውጥተሽ ነው እንደዚህ ያልሽው? እሱን ግልጽ አለ ራስሽ ነሽ፣ የአስራ አምስት ዓመት ልጅ ምናምን ስትባይ የነበረው ዩፎ ሞዴሬተር ደግሞ ያስፈራራሽ የነበረው የተባለው ያግብጻዊ ሰው እንትን የተባለው ቪዲዮ አንቺ ነው አደለን? ጀነራል ሲል ነበር ጠፋት። እኔ ራሴ እነሱም አላጠፋም የጠፋት በሁሉም ራሴ

ትናንትና መእሶ ይገደል የሚለውን ያን ሁሉ ድራማ እየሰሩብኝ የስም ማጥፋት ዘመቻ ከፍተውብኝም የተሸከምኩ ሰው ነኝ። እንኳን አሁን አንድ ግለሰብ እንኳን ማላውቀው እዚህ ማይጠጽ ነው እያሳደረብኝ ከአምባሳደሩ ጀምሮ ሲጽፉብኝ እና ሲሄዱብኝ የነበረውን የዛሬ ዓመት ኦልሞስት ሁለት ወር ምናምን ቀረው ታስታውሳላችሁ። እሱንም ተሸክመነዋል እና ጥሩ ጫንቃ አለን ጥሩ ጫንቃ ስላ ችግር የለብንም። ኤሬስ ግን ምንድን ነው? አንዳንድ ነገሮች እውነቸው ነገሮች ካሉ መጥፋት ያለባቸው ነገሮች ካሉ ይቅርታሉ። ቤላ የሆነ ነገር ትበል እሺ እንዴት አመሻችሁ። እፎይ ቢኒ ዴቫ፣ ሁላችሁም ከታች ያላችሁ ሰላም አክርስትላችሁ፣ ሰላም ብያል። አይ ቶፒክ ላይ ለመስጠት ምናምን ከሆነ ይቅር እንጂ፣ በእውነቱ በዛ ሰዓት የተፈጠረው ነገር እንደ ድራማ ምናምን ነገር ነው። የሆነ ወንድሞች መካከል ወንድሞች በውስጥ እንዳስፈራሯት ፎቶ ይዘው ወደ ክርስትና ካልመጣሽ ብለዋት እንደነበረ ነው እንግዲህ እየተሰራው። ከዛ የእፎይ ሞዴሬተር የሆነ ዩሱፍ የሚባል ሁላችሁም ተቁታላችሁ። አይ ነው ያንተ ተብሎ የመጣው የማን ፎቶ እንደሆነ ታውቃለህ? ይሄ ኮፕቲክ ኦርቶዶክስ ዋላ ዩሱፍ እሱ ነው። ይሄ ልጅ ነው እያወራት የነበረው ይሄ የእፎ ወደ ሞዴሬተር ነው ብለው ማለት ነው የመጡት። ምንም ሴንስ የማይሰጥ ነገር ምናምን ነው እና የወንድሞችን ስም ለማጥፋት ነው። በግድ ክርስቲያን ካልሆነች ፎቶ ይዘውባት እንደሆነ ምናምን ነው። ግን በኋላ ላይ የራሷ ሶስቱ መታ ይሄ ድራማ እንደሆነ ተናግራለች። አስፈላጊ አልነበረም ያን ያህል መደረጉ አይዶን እኔ ከምን አንጻር እንደዛ ድራማ የፈለገች እሷም ሳም የገባችበት ቤትም ለምን ድራማ እንደፈለጉ አላቅም። ኒይስ ሁሉ ነገር ውሸት ነው። እሷ ራሷ በቻ ትነግራለች ማንም በውስጥ እንዳላስፈራራት ከእኛ ወንድሞች ንጥጽር ከሚሰሩት ውስጥ ማንም ሞዴሬተር አደለም። ማስፈራራት ሲጀመር ቆይ ማናቸው ሴቶች ሴቶችአለም ያን አደለም። እንደዛ ብለው ድራማ የተሰራ አላለም ቆስጠንጢኖስ አለ ከወንድ ውስጥ ዲን ያለህ እንዴ አይደነ ቃል ክርስቲያን ቆስጠንጢኖስ ሌላ አምስት ሰው አይበልጡም፣ እንኳን ሊያስፈራሩ ለዛ ነው ድራማ። ትናንት የንተ ራሱ ስብ ተነስቶ እፎይ የራሱ በውስጣ አየር ነገራት ምናምን ነው። አስራ አምስት ዓመት ጣ ልጅን እያስፈራሯት ነው። ክርስቲያኖች እንዲህ ናቸው። በግድ ወደ ክርስትና ካልመጣች ብለውን ያሏት ይኸው ውሸት ነው። ማንም ንጽጽር ላይ የሚሰሩ ወንድሞች አንድም ያናገራት የለም። እሷ መታ ተናግራለች ማለት ነው። ስለዚህ እሱ እሱ አሁንም እንግዲህ ውሸት እንደሆነ ከተናገረች መማር የምትፈልግ ከሆነ መማር ትችላለች። ክሊል ለማድረግ ነው አንተ በለበት። እኔማ ቴሌግራም ያናገረች ሰው ነበረ ይቅርታ ጠይቄ ምናምናል ትናንት ናገብች ነበረ እሱ ያወራ ነበረ ወጣሁኝ ተማሪ ሽግር ይቅርታ አልሽንም አላልሽንም። እሱ ብዙ የሌለም ሰው ሊሳሳት ሊያጠፋ ይችላል። እንኳን የስማችንን ማጥፋት እኛን ለማስገደል ብዙ ሲሞክሩ የነበሩ እንገላለን ብለው የሚያሉ ወንጌል ገብቷቸው ክርስትና ውስጥ የሰመጡ ብዙዎች አሉ። የረገሙን፣ የሰደቡን፣ ያባረሩን፣ ያሳደዱን እንድንገደል ጥረት ያደረጉ ክርስትናን የተቀበሉ አሉ። ይቅርታ ሳይጠይቁንም ክርስትና የተቀበሉ በኋላ የነገሩንም አሉ። ብዙም ቦታ መሰጠው አይደለም። ብዙም ችግር የለውም። እዛኛው ሳይድ ድራማ እንደሚሰራ በደንብ ስለምናቅ በየቀኑ ድራማ ይሰራሉ። እኛን ስማችንን የማጠልሸት ስራ በደንብ አድርገው ለመስራት ይሞክራሉ። ደስ የሚለው ግን እችን የጠፍሬን ቆሻሻ የምታክል መረጃ ያመጡብኝም እች ምታል ማለት ነው። የጠፍር ቆሻሻ ምታል። በዚህ መጠን ራሴ ላይ ተማመናለሁ። እንኳን እንትን ልንል በዚህ አይ ቲንክ በዚህ ወር ውስጥ ራሱ አብዛኞቻችሁን አልተቀበልኳችሁም፣ ቴክስት ራሱ እየመለስ ወደ ክርስትና መምጣትን እንፈልጋለን የምትሉ በጣም ብዙ ቴክስቶች አሉ። ምላሽ ራሱ አልሰጠዋችሁ። በጣም ቢዚ ነኝ። በጣም ትንሽ ረፍትም ስለለኩኝ ቢዚ ስለሆንኩ በነገሮች ላይ ከራሴ ላይፍ ጋር በተያያዘ ማለት ነው። አንዳንድ ምክንያቶች ቢዚ ስለሆንኩ በጣም ብዙ ቴክስቶች አሉ። በጣም ብዙ ቴክስቶች በየቀኑ የሚመጡ ለእነሱ ምላሽ አልሰጠውም መምጣት እንፈልጋለን መማር እንፈልጋለን መጠመቅ እንፈልጋለን የሚሉትን እንኳን ምላሽ አልሰጠዋቸውም እንኳን ቴክስት ያደረጋችሁልኝ ከሰሮናችሁ ምትማሩ ታቁታላችሁ ምላሽም አልሰጠዋችሁም እንኳን በግድል እናመጣችሁ የመጡትንም ተማሩ ነው እንጂ እኛ ጋር የምናቆያቸውም አይደለም በፊት ቢ ትንሽ ጥንካሬው ነበረኝ በፊት ራሴ ተዳርቄ ደውዬ ምን ብዬ አስተምሬ ምን ደረሳችሁ ምናምን ብየሉ ጠይቃችሁ ነበረ አሁን ስደውሉም አላነሳም? በፊት ያሰማኳችሁ እንኳን ማለት ነው። አሁን አቅም እያነሰኝ ነው፣ እየደከመኝ ይመጣ ማለት ነው። ረፍት ማድረግ አለብኝ። እርጅናም እየመጣ ነው። ጉልበትም እያነሰ ነው ማለት ነው። ምናምን ትወርዳላችሁ ወርዱም ከቤቴ ውስጥ ቁጭ ብሎ ያዳምጣሉ እንደሆነ መስሏቸው። እና አፉ ብለውሻል፣ ችግር የለውም አፉ ብለውሻል፣ አመሰግናለሁ። ወደፊቱ ግን እንደዚህ አይነት ነገር እንዳሰሪኝ አረ፣ እኔ አልሰራም። ምን እነዚህ ሰዎች አያውጡም እንዴ? ከቤት ተስማምተው ይችላል ማለት ነው አልኳችሁ። ነገ እኮ ሰኞ ነች። ነገ እኮ ሰኞ ነው። እኔ ማንንም አልሰማም። ነገ ሰኞ ነው።

በጣም ያናድደው። ብቻዬን ትንሽ ላክት ስል ኔትወርክ እምቢ ቢላል አናድድም። ኔትወርክ ምቀኛ ሲሆን ኔትወርክ ሲጋግም ደህና ደሩ በቃ